ሰላም ሰላምታ ይስጥልን። በመላው ዓለም የምትገኙ ውድ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን እንደ ያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ድረሳችሁ። ወንዳለ ቢክስ ነኝ፣ ከዓለም አቀፍ ፋኖ ሚዲያ በወቅታዊ ዝግጅት ዙሪያም ዛሬ ወደ እናንተ ልናስቃኛችሁ የወደድነው የአማራ ፋኖ ብሔራዊ ኃይል የሁለተኛ መይሳው ካሳ ኮር ስር የሚገኘው የካራ ማራ ክፍለ ጦር በቀጠናው ከሚያደርገው ትንቅንቅ ጋር ተያይዞም በአገዛዙ ኃይል ስር የሚገኘው የአድማብተናና የሚሊሻ አባላት ከየአዳቸው እየጠፉ ወደ ክፍለ ጦሩ እየተቀላቀሉ ይገኛሉ። በቀጠናው ይህንን በተመለከተ ከሰሞኑ ታዲያም የአማራ አድማ ብተና አባል የነበረና ከአባላም አልፎ የሻለቃ ኦርዲናንስ ኃላፊ የነበረ ወደ ካራማራ ክፍለ ጦር ተቀላቅሏል። እነዚህንና ሌሎችን በቀጠናው ተቀላቀሉ ሁነቶችን በተመለከተ የክፍለ ጦሩ የሕዝብ ግንኙነት መምሪያ ኃላፊ አርበኛ አክለ መለስ ከፋኖ ጋር ከተቀላቀሉ የአድማ ብተና የሻለቃ ኦርዲናንስ ኃላፊና ከሌላም እንደዚሁ የዚሁ ሻለቃ አባል ከሆነ ኃይል ጋር ቆይታ ያደርጋል። የቃለ ምልሱን በቀጥታ በቪዲዮ ነው ከአውደ ግንባር የሰራው። በዓለም አቀፍ ፋኖ ሚዲያ ዝግጅትም ሰዓት ኑሮት እንዲተላለፍም ስለፈቀዱልን የካራማራ ክፍለ ጦርን እጅ ጋር ገን ነው የምናመሰግነው። ወብዳማሽ ተመልካቾች ነው ዳለብ ፕሮግራሙ ነው የመራው ቆይታ ያደረኩት በቀጥታ የአማራ ፋኖ ብሔራዊ ለሰሜን አማራ ቀጠና የሁለተኛ ሜሳው ካሳ ኮር አካል የሆነው የካራማራ ለጦርን የተቀላቀሉ የአድማ ብተና አባላት ከአገዛዙ የወጡበት ሁነኛ ምክንያት ምንድን ነው? አገዛዙም እየሰራው የሚገኘው ግፍና በደልስ ምን ይመስላል? የሚለውን ከፈረሱ አፍ እንደሚባለው ከራሳቸው አንደበት በቀጥታ ለናንተ ወዳማሽ ተመልካቾች የሚያደርሱ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን በመቆየት ዝርዝር ሁነቱን እንድታደምጡ በአክብሮት ጋብዘናችኋል። እሺ እንደምን ዋላችሁ ከካራ ማራ ክፍለ ጦር ህዝብ ግንኙነት አርበኛ ከለመለስ ይባላለሁ። በዚህ በምዕራብ ጎንደር ዞን መተማ ወረዳ በፋኖ ተደራይተን ወይም ካገዛዙ አልመቸም ብሎ ከወጣን እንግዲህ ሁለት ዓመት እያለፈ ነው። በዚህ መሃል ብዙ ስራ ተሰርተዋል፣ ብዙ ግፍና መከራም አልፎብናል። የአማራ ህዝብ ያው ተራ በተራ መሆኑ አንዴ ቁጣውን የአማራን ዘር ለማጥፋት መነሳቱን ብልጽግና ለአማራ ህዝብ ጸር መሆኑን ባለማወቅ ከነገ ዛሬ ከነገ ዛሬ እየገባው አሁን አሁን ወደ እኛ እየተጠቃለለ እየመጣ ያለ ቢሆንም አሁንም ገና ያልገባቸዋሉ። ለምሳሌ እነዚህ አጠገብ የምታያቸው ወንድሞቼ ባገዛዙ በአድማ ብተና ተቀላቅለው የሚሰሩ ነው የነበሩት ከውስጥ ሆኖ እንኳን ምን ያህል የአማራ ልጅ ስልጣኑን እንዲያራዝምለት ፈልጓል። መሳሪያ ሲይዞታን ጀግና መሆኑን ያውቃል። መሳሪያ ሲይዞ እንዲታገልለት ካደራጀው በኋላ ግን ደግሞ የአማራ ልጅ በመሆኑ ፋኖ እየገፋ ከመጣ ምን ሊፈጠር ይችላል? በሚል ደግሞ ቅድመ ሁኔታ አስቀምጦ እዚያው ውስጥ ምን ያህል ተጽዕኖ እየደረሰባቸው እንዳለ በእነሱ አንደበትም የሚገለጥ የሆናን እኛም የምናውቀውን እናስቀምጥላችሁ ከሚል ነው። አሁን በቅርቡ አጋች የቅማንት ማህበረሰብ ህዝብ ወዳድና ራሽ ህዝብ እንዳለ ይታወቃል። በእነሱ መሀል ደግሞ አሉ ሰው አጋጅ ሀይማኖት የማይበግራቸው መለኩሴ ሴት የማያውቁ ያገኙትን የሚያግቱና የእሱ አስፈጻሚ ሆኑ ከአገዛዙ ጋራ፣ ከመተማ ወረዳ አመራር እንዲሁም ከጀነራሎች ጋር ሼሪንግ ነው የሚሰሩት። እነዚህ አጋች ተብሎ ያደራጇቸው ሼሪንግ እየሰሩ የሚገኙ አሉ። በዚህ መሀል እያደረሱበት ያለ ህዛ ውስጥ አማራ በመሆናቸው ብቻ አጋች ነው መያዝ ያለብን ህዝብ ኢንተርናሽናል መንገድ ከጎንደር መተማ ቁሞ ሰው እየታገተበት ብርቅ የሆኑ የአማራ ልጆች ከባድ መኪና ጭነት አሽከርካሪዎች እየወረዱ እየተረሸኑበት ነው። እዚህ ጋር መዝመት ነው ያለብን መጀመሪያ ብለው ጥያቄ በማንሳታቸው ብቻ እሺ ብሎ አደራይቶ እሱ ከፊት አንዱ ከኋላ አድርጎ እኒህን አድማበትን የተደራጁትን ከመሀል አስገብተው መጨረሻ ላይ በኮድ በተመሳሳይ በሚገናኙበት ተደርጎ ጭፍጨፋ ነው የተደረገባቸው። ወደ 86 የአድማበትን ተገሎ አንድ ድሽቃ ጭምር ነው የተወሰደባቸው። ስለዚህ ሼሪንግ ነው የሚሰሩት። የመከላከያም ሂዶ ነበር በሰዓቱ የመከላከያው ወዳውን ነው ሁለተኛ ቀኑ በሶስተኛ ቀኑ የተመለሱት። ስለዚህ በሱ ስር አድርጎ እያዘዛቸውም እንኳን ምን ያህል አማራን ብቻ ዘሩ ለይቶ ለማጥፋት ምን ያህል ተጽዕኖ እንዳለ ማህበረሰቡ ማወቅም አለበት። እየተደረገም ነው። ለምሳሌ አጠገቤ አሉ ራሳቸውን ስማቸውን እያስተዋወቁ ምን ያህል ግፍና መከራ እንደነበረ እንዴት እንደመጡ እነሱ አንደበት መስማት እንችላለን። ወንድሜ ስምህ ማን ነው? አስምሮ ማቤ ይባላል ብሏል። እንግዲህ የመጣበትን የነበረበት ኃላፊነት የነበረበትን የሥራ ዘርፍና ከነበረበት ክፍለ ጦር እሱን ራሱ አደራጅቶ ይነግረናል፣ እንከታተለው አመሰግናለሁ። አስራ አምስተኛ ሻለቃ አድማ መከላከል ፖሊስ ኦርዲናንስ ኃላፊ ነው የነበርኩኝ። ያው የመጣውን በተረፈ አማካኝነት አንደኛው ምንጊዜም አማራ በየሄደበት የሞት እየተገደደ መሆኑ የታወቀ ነው። እኔ ሳላልሽ እና እንደምታወቁት ሁሉም ነገር ነው። ግን ደግሞ እዚህ እኛ እየተዋጋን በቃ ለአገር አማራ ብለን እየተዋጋን፣ ሌላ ቆርጦ እንደ ኢትዮጵያነት እየተዋጋን እራሱ ከጎን የኛ ወንድሞች ወንድሞቻችን እህቶቻችን እየታረዱ ግን ምንም በቃ ለእኛ ሊታዘን አይቻልም። ምንድነው ስንል አይ ይሳ በማለት ወንድሞቻችን እያለቁ ነው። እንዳሉ አባቶቻችን አርበኛ እንደተናገረው መቃ ላይ ጓደኞቻችን ተጨፍጭፈዋል። እኔ ራሱ ሙቷል ተብዬ ብዙ ነገር ተወርቷል። ለእኔ ራሱ በዛ ምክንያት ወጥቻለሁኝ። ያው እኔም እንግዲህ እድሉም ቀንቶኛል ከወንድሞች ጋር አለኝ እንግዲህ እታገላለሁ ብዬ አስቢያለሁ። በዚህ ምክንያት ነው ወንድሞች እህቶቻችን እየታረዱ በየጫካው ነው። እሳቸው እንኳን አጥንታቸው አልተገኘም፣ በዛው እየቀሩ በዚህ ምክንያት መቶ ወጥቻለሁ። ጥሩ ጥሩ እንግዲህ ሰምታችሁታን። ወደ ሁለተኛው እንሂድ ደሞ። እሺ፣ አመሰግናለሁ። እንዳላማ አባት እባላለሁ። አስራ አምስተኛ ሻለቃ ነው በሁለታችንም ባል ነበርነው፣ እና አብረን እያገለግልን ያለ ህገ መንግስቱን ተከትለን እውነት ነው ብለን አብረን በራሱ አገዛዝ አብረን እየተዋጋን ያለ፣ ባልገባን ነገር ለካም ሴራ ነው። በቃ አማራ እንዲጠፋ ነው በቃ የሚፈልገ ነበር። የራሳችን ጓዶች አድማ ብተና መቃለኝ ከሰማንያ ስድስት በበላይ እየተጨፈጨፉ፣ መከላከያ የመከላከያ ዲሽቃም ያድማ ብተናን ዲሽቃም ተወስዶ የተመለሰ የመከላከያ ነው። ሴራ ስራ አለበት ማለት ነው። የኛው የኛው ዲሽቃል ተመለሰም ስለዚህ እኛ ይህን ነገር ሁሉ ነገር በቃ አየ ነው አየ ነው ነገር እና አሁን ወደ ፋኖ ለመቀላቀል በቃ ትክክለኛ በቃ ለሀገሩ የሚዋጋ ማን ነው? ፋኖ ነው። ከዛ ግን ያለው ከአድማ ብተና ያለው ልዩ ኃይል የነበረው አመራሩ ለወዱ ለራሱ ለራሱ ነው በቃ እየተዋጋ ያለ ማለት ነው፣ ለራሱ ነው። ምክንያቱም እኛ ሁሉ ነገር ከዛ ስላየ ነው መስሎን ገብቶን ገብተን ነበረ። ፖለቲካውን የመንግስትን ፖለቲካ ተከትለን እኛ ገብተን ነው የነበረው። ነገር ግን አላዋጣን ሲል ወደ ፋኖ ተቀላቅለን አሁን እየታገልነን ያለን እንግዲህ። ሁለቱን እንደሰማችኋቸው እነዚህ የአማራ ልጅ አማራ ናቸው። ይሄ መልስ መርዝ የሆነ ምላሱን ሲያወራቸው ኖት መስሏቸው ገብተው ነበር። ሲያዩት እዛም ውስጥ ወንድሙን እህቱን እየተገደለ ለምንድን ነው ብለው ጥያቄ ሲያቀርቡ፣ ነገ ይስተካከላል፣ ነገ ይስተካከላል የሚል የማታላያ ፕሮፓጋንዳ ነው የሚሰጣቸው። ግን ቀስ ቀስ በቀስ አማራ እያለቀ መሆኑን ሲያውቁት እስቲል እነሱም ስለደረሰባቸው የሃይማኖት አባት ታግቶ ለምንድን ነው ሲባል ነገ ይፈታን ነው ግን አይፈታም። የመጀመሪያ ብር ይጠየቃል። ብር ከተጠየቀ በኋላ ብሩን ከከፈለ በኋላ ሬሳው ነው ሬሳው እንኳን በውል አይገኝም። ሙቶ ነው የሚገኘው። ያው እድል ያጋጠመው ሬሳው ይገኛል፣ እድል ያላጋጠመው ደግሞ ዛው አውሬ በልቶት ነው የሚቀረው። ስለዚህ ይሄን የሚያደርጉት ይሄ ማስ ማስፈጸሚያ ስልታቸው ደግሞ በቅማንት ማህበረሰብ ውስጥ የተፈለፈለ የእነሱ ግብረ አስፈጻሚ የነሱ ሆድና አካውንት ሚሞላ እነሱ ናቸው ያደራጁት። የማህበረ ሥላሴ ንብረት ሳይቀር ቀር መለኩሴ የሚገሉ ጭካኔ የተሞላበት አድርገው አደራጅተዋቸዋል። እንግዲህ ለዛሬው እነሱን እንትን ብለናል፣ እንግዲህ እነሱን በንካ። አሁን ከዛ በነበርህበት ሰዓት ፋኖ ሌባ ነው፣ ዘራፊ ነው ነው የሚባል አንድ ወቅት ሰምቼ ነበር። እዚህ ሽንፋ የሚባለው ከተማ ላይ ፋኖ ከእናንተ ኋላ ተደራጅቶ አጋች እየያዘ ሌባ እየያዘ እየረሸነ ወይም ስርዓትን እያስተካከለ ነው መንግስት ግን ራሱ አደራጅቶ እያዘረፈን ነው በሚል ክርክርም ነበራቸው። እንዴት ነው የዛ ጊዜ የነበረው? እስኪ ግልጽና ብራ ከነበረ ኃላፊነትም እንደሚሰጣቸውን ትዕዛዝ እንዴት እንደነበረ እስኪ ለሚዲያ እንዲውል ግልጽ አድርገው። ያው ሲባል የነበረው ፋኖ ጽንፈኛ ነው፣ ሌባ ነው፣ ሰራቂ ነው፣ አጋጭ ነው። ግን ደግሞ እንደተባለው አይደለም ያለንበት። እዛ ላይ በፖለቲካ ሲሰብኩ ነው የነበሩት። እንደዚህ አይደለም ያ ላይ በቃ ብልጽግና እንደሚሰራና በትክክ እንደሚሰራ ነው ሲ ንልፎን የነበረ ነው። በሐሳብ ሲሰርቁ ነው የነበረ። ግን ፋኖ እንደዛ አይደለም። ፋኖ ዛሬ በነጹ ትሊና ለአማራ እየታገለ ምናገኛለን ያየሁት ነው፣ መጥቼም አይቼዋለሁ። አሁንም ሲባል የነበረው ሌላ ነው፣ አሁን ላይ ያለው ሌላ ነው ፋኖ ነው እንደዚህ አይደለም። የጠብቄ ነበር መጀመሪያ እዛ ስንሰማው በወሬ እንደዚህ አይደለም የሚገዙን የነበር መጥቶ አማራ ፋኖ ምን ጽንፈኛ ነው ቆይ በቆሎ ሌባ ምናምን ነው ይሉ ሌላ ባሱ ግን ደግሞ ፋኖ ያን አይደለም እ እነሱም ይሉ ሌላ ነው ፋኖ በንጹህ ህሊና የሚቀበሉን እኛንም በስርዓት የተቀበሉ እኛም ደግሞ ከሚባለው በላይ ነው ያገኘ ነው የሚያስደስት ነው። ዞሮ ብልጽግና ግን ያው ሴራው ግን ያ ስለሆነ የተበላሸ ነው። ባንዶ ግን አሪፍ ነው። በዚህ እንቀጥላለን ብለናል። እኛ ነበር እንደዚህ ነው። መልካም ያው እንግዲህ እነሱን ሰምተናቸዋል። ዝሮዝሮ አገዛዙ መርዝ የሆነ ምላሱን ነው ምንጊዜም ይዞ የሚሰለፈው፣ ግን ተግባሩ ሌላ ነው። እኛ የአማራ ፋኖ ወይም እንደ ካራማራ ክፍለ ጦር እንደ መተማ ወረዳ ብዙ የሚያገናኘን ኮሪደሮች አሉ። እሱን ማህበረሰባችንን እያደራጀን ከተለያየ ዘራፊ አሁንም በእጃችን ላይ አራት አጋች ይዘናል። አሁን በቅርቡ ለሚዲያ እናውላቸዋለን ሳይርቅ ህዝብን እያሰቃዩ እየዘረፉ መንግስትን ያሰቃያቸው የፋኖን ልብስ አልብሶ ህዝብ እንዲያግቱ ነው የሚልካቸው። ማነ ስሏቸው ካራማራ ክፍለ ጦር ነነ ነው የሚሉት ይህ ምንድን ነው? የአማራ ፋኖ በህዝብ ላይ ጥላቻ እንዲያድርበት ነው። አሁን ሚስጥሩ ሁሉ እየተጋለጠበት ነው ያለው። ተይዘዋል። ምን ምን እንደ እንደ ተደረጉ በአንደበታቸው ትሰሟቸዋላችሁ፣ በአንደበታቸው ማለት ነው። አሁን አይርቅም፣ እናቀርባቸዋለን። ሀጃችን ነው ያሉት። አሁን ለቀረጻ ስላልተመቸን ነው እንጂ አሁን ታያቸዋላችሁ። ስለዚህ እነዚህ ወንድሞቻችን መጥተዋል። ከአሁን በኋላ አማራነታቸውን ለማስመስከር ከሞትንም በታሪክ ተመዝግቦልን ለአማራ እንደተወለድ ለአማራ ታግለን መሞት አለብን የሚል ራዕይ አንግበው ወደ እኛ ተቀላቅለዋል፣ ትግሉን ተቀላቅለዋል። እንግዲህ የምታዩቸው ናቸው። እናመሰግናለን። ከካራማራ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ እከለመለስ ይባላለሁ። ለነበረን ቆይታ አመሰግናለሁ።